ማርታ ደራሲ ካሊል ጅብራን ተርጓሚ ተስፋውን ምትኩ። ዛሬ ከሊባኖሱ ድንቅ ደራሲ ከካሊል ጅብራን ስራዎች መካከል ማርታ የተሰኘውን አጭር ልብ ወለድ ወደ እናንተ እናደርሳለን። ሊባኖስ ቢሻሪ ውስጥ ተወልዶ አሜሪካ ውስጥ ሕይወቱ ያለፈው ካሊል ጅብራን እጅግ ተወዳጅ የሆኑ በዓለም አቀፍ ስነ ጽሁፍ አፍቃሪያን ዘንድ የተነበቡ ድንቅ ድንቅ መጻሕፍቶችን ለንባብ ያበቃ ዕውቅ ደራሲ ነበር። ከዚህ ቀደምም በወገኛ ተረክ ቻናላችን ከሱ ስራዎች መካከል የተወሰኑትን አቅርበንላችሁ ነበር። ከዚህ በኋላም በተለያየ ጊዜ ከዚህ ተወዳጅ ደራሲ ስራዎች ውስጥ እየመረጥን ወደ እናንተ እናቀርባለን። ለዛሬ ግን ማርታ የተሰኘውን ተወዳጅ አጭር ልቦለድ ወደ እናንተ እናደርሳለን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የወገኛ ተረክ ቤተሰብ እንድትሆኑ በዚሁ አጋጣሚ ጋብዛለሁ መልካም ቆይታ ማርታ ደራሲ ካህሊል ጂብራን ተርጓሚ ተስፋው ምትኮ አባቷ የሞቱት ገና ዳዴ ማለት ሳትጀምር ነበር። አስር ዓመት ሳይሞላትም እናቷን አጣች። ማርታ ወላጅ አልባ እንደ መሆኗ ለአንድ ድሃ ገበሬ ተሰጥታ አገልጋዩ ሆነች። በሰሜን ሊባኖስ ከሚገኙ ውብ ተራራዎች ስር በሚገኝ አንድ ድብ ጎጆ ውስጥ ይኖሩ ነበር። አባቷ በሞቱ ጊዜ በባሕር ዛፎችና በለውዝ ዛፎች መሃል የሚገኘውን ጎጇቸውን ብቻ ነበር ለቤተሰባቸው ያወረሱት እሷን በእርግጥ ወላጅ አልባ ያደረጋት የእናቷ ሞት ነበር የእናቷ ሞት መቼም የማይሞላ ባዶነት በልቧ ተክሎባታል በትውልድ ቦታዋ ባይተዋር ሆናለች በየዕለቱ አንዲት ላም ግጦሽ ለማብላት ባዶ እግሯን ትጓዛለች ላሟ ግጦሿን ስትግጥ እሷ ከአንድ ዛፍ ስር አረፍ ብላ ከወፎች ጋር ትዘምራለች ከጅረቱ ጋር ታለቅሳለች። በመንፈሷ እርጋታ ላሟ ታስቀናታለች። ቢራቢሮዎች ከበላያቸው የሚያንዣብቡባቸውን አበቦች ትመለከታቸዋለች። ምሽት ላይ ወደ ቤት ትመለስና እራቷን ዳቦ፣ የወይራ ፍሬና የደረቀ ፍራፍሬ ትበላለች። እጆቿን በመንተራስ ሰሌል ላይ ትተኛለች። እንቅልፏ ዘላለማዊ እንዲሆን ሁልጊዜ ትጸለያለች። ንጋት ሲሆን አለቃዋ ይቀሰቅሳትና ላሟን እየነዳች ወደ ግጦሽ ከማሰማራቷ በፊት የቤቱን ሥራ እንድታጠናቅቅ ያዛታል። በትእዛዙ እየተንቀጠቀጠች የተባለችውን ትፈጽማለች። እንዲህ እንዲህ እያሉ እነዚያ የልጅነት አስጨናቂ ዓመታት አለፉና ማርታ ልክ እንደ ችግኝ አደገች። በልቧ እሷ ራሷ የማታውቀው አንድ ፍቅር ጎልምሷል። ልክ በአንድ አበባ ልብ መሃል እንደሚወለድ አስደሳች መዓዛ። በጎች ጥማቸውን ሊያረኩ ወራጅ ውሃ እንደሚከተሉ እሷም ህልሟን ተከትለው አደገች። አምሯ መሬት እንዳልረገጠው የእውቀት ዘር እንዳልተዘራበት ድንግል መሬት ነበር። እኛ በከተማ ግርግር መሃል የምንኖር ሰዎች በተራራ ስር ባሉ መንደሮች ውስጥ ስለሚኖሩ ሰዎች ሕይወት ምንም አናውቅም። ተፈጥሮን በየዑደቷ በማስመሰል በጸደይ የሚፈገውን፣ በበጋ የሚበረታውን፣ በመኸር ምርት የሚሰበስበውንና በክረምት የሚያርፈውን ቀላል የከተማ ሕይወት ዜማ እስክንዘነጋ ድረስ በከተማ ሕይወት ባሕር ሰጥመን እንቆያለን። በገጠር ከሚኖሩ በብር ወይም በወርቅ ካጌጡ ባላገሮች እኛ ሀብታሞች ነን። እነሱ ግን በመንፈሳዊ ሀብት ይበልጡናል። እኛ የዘራነውን ነው የምናጭደው፣ እነሱ ያጨዱትን ይዘራሉ። እኛ የማግኘት አሁንም የማግኘት ባሪያዎች ነን። እነሱ ግን የሕፃናት ዐይነት በእርካታ የተሞሉ ናቸው። እኛ ከሕይወት ኩባያ የምንጎነጨው ቅመም ከምሬት ከተስፋ መቁረጥ ከፍርሃትና ከድካም ጋር የተቀየጠ ነው። እነሱ ግን የሕይወትን ንጹሕ ወለላ ይጠጣሉ። አሥራ ስድስት ዓመት ሲሞላት የማርታ ነፍስ ልክ የተዋበ የመሬት አቀማመጥ እንደሚያንጸባርቁሉ ንጹሕ መስታወት ሆነች። ልቧም የትኛውንም አይነት ድምፅ እንደሚያስተጋባ ጥንታዊ ሸለቆ ሆነች። በመኸር ወቅት አንድ ዕለት ከአንድ ምንጭ ጎን ተቀምጣ ሞት በሰዎች ነፍስ ውስጥ እንደሚጓዘው ነፋሱም በዛፎቹ ቅርንጫፎች መሀል እየተሽሎከለከ ቢጫዎቹን ቅጠሎች ሲያረግፋቸው ተመለከተች። ልቦቻቸው የደረቁትን የጠወለጉ አበቦችና ስደተኞች አዲስ ሕይወት እንደሚሹ በመሬት ደረት ላይ መጠለያ ፍለጋ የሚረግፉትን የአበባ ዘሮች ተመለከተቻቸው። በዚህ የሐሳብ ባህር ሰጥማ ሳለ የተቀመጠችበት መሬት በሆነ ኮቴ ሲናወጥ ሰማች። ዞር ስትል አንድ ፈረሰኛ ወደ እሷ ሲመጣ አየች። ወደ ሀይቁ እንደተጠጋ ከፈረሱ ወረደና ከዚህ በፊት ከወንድ ሰምታቸው በማታውቃቸው የትህትና ቃላት ሰላምታ ሰጣት። ከዚያም ወጣቱ፣ እመቤቴ የምሄድበት መንገድ ጠፍቶብኛል። ወደ ጠረፍ የሚወስደውን መንገድ ልታሳይኝ ትችያለሽ ሲል ጠየቃት። ከምንጩ ዳር እንደ ጨቅላ የቅጠል ዝንጣፊ ለምልማ የተቀመጠችው ማርታ አዝናለሁ ጌታዬ፣ አቅጣጫውን ልመራ አልችልም። ከቤቴ ርቄ እጅ አላውቅም። ነገር ግን አለቃይን ብትጠይቀው በእርግጠኝነት ሊረዳ ይችላል አለችው። ስትናገር በአፍረት የቀላው ፊቷ ውበቷንና አዋቂነቷን መሰከረባት። ርቃው ልትሄድ ስትል አስቆማትና ለስለስ ብሎ እባክሽን አትጂ አላት። ከወንዶ የወጣው ድምፅ እንዳትንቀሳቀስ አደረጋት። ጨረፍ አድርጋ ፊቱን ስትመለከተው አተኩሮ እንደሚመለከታት አስተዋለች። የዝምታ እይታው ሊገባት አልቻለም። ራቁት እግሮቿን ውብ ዓይኖቿን ለስላሳ አንገቷንና አንጸባራቂ ጸጉሯን በፍቅር ተመለከታቸው። በፍቅርና በአድናቆት ተውጦ እንደ ፀሐይ የሚያበሩ ጉንጮቿንና በጥንቃቄ ተቀርጾ የተሠራ ቁመናዋን አስተዋላቸው። አንድ ቃል ማውጣትም ሆነ አንድ ጡንቻዋን ማንቀሳቀስ አልቻለችም። የዛን ዕለት ምሽት ላሟ ወደ በረቷ ብቻዋን ተመለሰች። የማርታ ጌታ በሸለቆ ሙሉ ቢፈልጋትም ሊያገኛት አልቻለም ሚስቱ ሌሊቱን በሙሉ ስታለቅስ አደረች በነጋታው ጠዋትም ትናንት ማታ ማርታም በዕልሜ ያየዋት አታሎ በወሰዳት አረመኔ እቅፍ ውስጥ ናት አረመኔው ሊገላት ቢሆንም ማርታ ግን ፈገግ ብላለች አለች ዜሮ፣ መኸር ወቅት ረፍቴን በሰሜን ሊባኖስ ካሳለፍኩ በኋላ ወደ ቤሩት ተመለስኩ። ወደ ትምህርት ቤት ደግሜ ከመግባቴ በፊት ለአንድ ሳምንት ያህል ከክፍል ጓደኞቼ ጋር በከተማው ዞርኩ። የጎጇቸው በር ተከፍቶ ደስ እንዳላቸው ወጣ ገባ እንደሚሉ ወፎች ነበርን። ወጣትነት፣ ብርሃንማ መጻሕፍት፣ ዐይን የሚያጠፋ አቧራ የሚያራግፉበት ውብ ሕልም ነው። የእውቀትን ደስታ ከወጣትነት ሕልም ጋር የሚያያይዝ ብልህ፣ አንድ ቀን ይመጣ ይሆን? የሰው ልጅ ተፈጥሮውን እንደ መምህሩ፣ ስብዕናውን እንደ መጽሐፉ፣ ሕይወቱን እንደ ትምህርት ቤቱ የሚመለከትበት ቀን ይመጣ ይሆን? ያ ቀን እስካልመጣ ድረስ የወጣቱ አስደሳች ሕልም መቼም አይሳካም። የወጣቱን የጋለ ስሜት እምብዛም ስለማንጠቀምበት መንፈሳዊ ምጥቀታችን እጅግ ዘገምተኛ ነው። አንድ ምሽት የቤሩትን የተጨናነቁ መንገዶች እያስተዋልኩና በመንገድ ላይ ቸርቻሪዎች ጩኸት የደነቆርኩ ያህል እየተሰማኝ ሳለ አንድ ቡትቶ የለበሰ አምስት ዓመት የሚሆነው ልጅ በአንድ ትሪ ላይ ጥቂት አበቦች ተሸክሞ አየሁ። አቅም ባጠረው ድምፅ ጥቂት አበባ ይገዙኛል ጌታዬ? ሲል ጠየቀኝ። በግማሽ የተከፈተ አፉ የነፍሱን ጥልቅ ቁስል ያስተጋባል። ራቁት እጆቹ ቀጫጭን ናቸው። የተጎሳቆለ ሰውነቱ እንደ ጠወለገ የአበባ ቅርንጫፍ ወደ አበባው ትሪ ጎብጧል። በምላሼ ድምፄ ከልገሳ ጫፍ መድረሴን እንዳይመሰክርብኝ ታገልኩ። ጥቂት አበባዎች ገዛውት። ዋናው ዓላማዬ ግን እሱን ማስደሰት ነበር። ልቡ ልክ የመከራ ድራማ እንደሚታይበት መድረክ እንደሆነች ተሰማኝ። ንግግሬ በጥንቃቄና በዘዴ የተደረገ ስለነበር የደህንነት ስሜት ተሰምቶት ፊቱ በፈገግታ ፈካ። ተላምዷቸው የኖራቸው ድሆች በሙሉ ነውጠኝነት የሚታይባቸው ስለነበሩ የትህትና ቃላትን ከእኔ በመስማቱ ተደንቆ ነበር። ስም ማን ነው ብዬ ጠየቅኩት። ፉአድ ብሎ መለሰልኝ። የማን ልጅ ነህ? የማርታ ልጅ ነኝ ሲል መለሰልኝ። አባትህስ ማን ነው? የቃሉን ትርጉም ያልተገነዘበ ይመስል ግራ በመጋባት ራሱን ከግራ ቀኝ ወዘወዘው። ጥያቄን ቀጠልኩ። እናታ አሁን የት ነች? ፏድ እያለቀሰ ቤትናት ታማለች፣ በማለት መለሰልኝ። በድንገት አእምሮዬ በትውስታ ተዋጠ። ከአንድ ሽማግሌ ባላገር ያላለቀ ታሪኳን የሰማውላት ማርታ በአቅራቢያ ታማ ተኝታለች። ትላንትና በሸለቆ መሃል እየተመላለሰች የተፈጥሮን ውበት ስታደንቅ የቆየችው ወጣት አሁን በጭንቅ ተይዛለች። የማለዳ ሕይወቷን በተፈጥሮ ገነት ውስጥ ያሳለፈችው ያቺ ወላጅ አልባ ሕፃን ንጹሐንን ከቦ በሚያስጨንቃቸው የከተማ ግርግር ታጥራለች። ልጁ ጉዞ ሲጀምር እጁን ያዝኩትና ወደ እናቴ ውሰደኝ፣ ላያት እፈልጋለሁ አልኩት በጸጥታ መንገዱን እየመራኝ መከተሌን ለማረጋገጥ ዞር ዞር እያለ ተመለከተኝ። የሞት አየር በሚነፍስባቸው ቆሻሻና ጠባብ መንገዶች መሃል፣ በኃጢአት ድምፅ ባዘመሙ ቤቶች መሃል በእርምጃው ላይ የሚነበበውን ድፍረት እያደነቅኩ ከፏድ ጀርባ ተራመድኩ። በእነዚህ አመፅ፣ ወንጀልና ጭንቀት በነገሰባቸው መንደሮች መሃል መራመድ ድፍረት ይጠይቃል። በከተማዋ ክብር ሲሳለቁ የሶርያ ሙሽራና የሱልጣን ዘውድ ሉል ይሏታል። ወደ አንድ በተለየ ሁኔታ የቆሸሸ ሰፈር እንደ ደረስን ልጁ ግድግዳዎቹ ሊወድቁ ወደ ደረሱ አንድ ደሳሳ ጎጆ አመለከተኝ። የልቤ የምትፈጠነ ፉአድን ተከትዬ የፀሐይ ብርሃን ወዳልጎበኛት አየር ወደ ሌለባት ክፍል ገባው። ከአንድ በዘይት የሚሰራ መብራትና ማርታ ከተኛችበት ደረቅ አልጋ በቀር ቤቱ ውስጥ ምንም የለም። ማርታ የከተማውን ጭቆና ላለማየት የፈለገች ይመስል ፊቷን ወደ ግድግዳዋ ዙራዋለች። ፏድ ትከሻዋን ነካትና እማዬ አላት። በህመም እያቃሰተች ወደ ኋላ ስትዞር ወደ እኔ ጠቆማት በድሪቶ መሀል የተወሸቀውን ደካማ ሰውነቷን እያንቀሳቀሰች ተስፋ በቆረጠ ድምፅ እዚህ ምን አመጣህ እንግዳው አለችኝ ምንድነው የምትፈልገው የነፍሴን የመጨረሻ ትራፊ ገዝተህ በፍላጎት ልትበክላትን የመጣኸው ሂድ ከዚህ ራሳቸውን የሚቸበቸቡ ሴቶች በየመንገዱ ሞልተውልሃል የተሰበረች ነፍሴን ትራፊ በቅርብ ሞት ይወስዳታል ከእኔና ከልጅ አጠገብ ወግድ እነዚያ ጥቂት ቃላት የህይወቷን አሳዛኝ ታሪክ ያሳበቁ ነበሩ አትፍሪኝ ማርታ እንደ ጎብኚ ሳይሆን እንደ ችግረኛ ጓደኛሽ ልጠይቅሽ ነው የመጣሁት ከሊባኖስ ጥዶች ማዶ ካደግሽበት ሸለቆ አቅራቢያ የመጣው ሊባኖሳዊ ነኝ አትፍሪ አልኳት ቃላቶቼ በስሜት ከነደደችው ነፍሴ መውጣቷን እንደተገነዘበች ኃይለኛ ነፋስ እንዳገኛት ቀጭን ቅርንጫፍ ራሷን እያነቃነቀች ጣፋጭነቱ ወደ ምሬት ከተለወጠው አሰቃቂና ውብ ትዝታዋ ለማምለጥ ያሰበች ትመስል ፊቷን በእጆቹ አሸፈነቻቸው። ከዚያም በአስገራሚ ሁኔታ ጠንካራ በሆነ ነገር ግን ተስፋ በቆረጠ ድምፅ እዚህ ድረስ ችግሬን ለመካፈል በመምጣትህ እግዚአብሔር ብድርህን ይክፈልህ። ነገር ግን እዚህ መገኘትህ ክብርህን ዝቅ ስለሚያደርግብህ እንድትሄድ እለምንሃለሁ። ማንነትህ እንዳይለይ ተጠንቀቅ። ሩሩ ልብህ ደግነቴን ልትመልሰው አይቻላትም። ሐፍረቴን መደበቅም ሆነ ከሞት ጥላ ልትከልለኝ አይቻላትም። የራሴ ኃጢአት ነው ይህን መከራ ያመጣብኝ። ርራይህ ሐፍረትን እንዲጋብዝብህ አትፍቀድ። እኔ መወገድ እንዳለበት የበሰበሰ አካል ነኝ። ሂድ። አለ አለበለዚያ አንተም ትበከላለህ። ስሜን በሰሜን ሊባኖስ አታንሳ። ቆዳው የታመመ ጠቦት በሽታውን ለሌሎች እንዳያጋባ ስለሚፈራ በረኛው ይገደላል። እናም ስለ እኔ ከተናገርክ ሞታለች በላቸው አለችኝ። ወዲያው ትንሹ ልጇን አቀፈችውና ሰዎች ልጅ የኃጢአት ፍሬ እንደሆነ ሁሉ ይሳለቁበታል የዘማዊቷ ማርታ ልጅ፣ ሸርሙጠዋ ማርታ። ህሊናቸው ስለታወረ እናቱ በችግር እየማቀቀች ህይወት እንደሰጠችው አይታያቸው። ከልጆች መሀል ወላጅ አልባ አድርጌው በሞት ስለኔ ያለው ትውስታ ሀፍረት ያጠላበታል። ትልቅ በሆነ ጊዜ ግን ኃጢአትን ወደ እኔ ያመጣውን ነገር ከጽድቅ ጋር ታግሎ ያሸንፈዋል። እናም በጊዜ ወጥመድ ሲሞት ብርሃንና ሰላም በነገሰበት የዘላለማዊነት ዓለም ስጠብቀው ያገኘኛል አለች ማርታ። አልኩ በተሰበረ ልብ፣ ማርታ አንቺ የበሰበሰ አካል አይደለሽም። በመቃብር ብትኖሪም ንጹህ ነሽ። የሰውነት እድፍ የነፍስን ንጽህና ሊያጎድፈው አይቻለውም። ከልቤ የመነጩትን ቃላት ስሰማ የማርታ ፊት ፈካ። ነገር ግን ሞቷ መቃረቡ ግልጽ ነበር። ትላንት በሊባኖስ ሸለቆዎች ውስጥ ስትመላለስ ነበር። ዛሬ ደክማና ሐዘን አጥልቶባት የሕይወት እግር ብረት እስኪወልቅላት እየተጠባበቀች ናት። የመጨረሻ ሽርፍራፊ ኃይሏን አሰባስባ በሚንሾካሾክ ድምፅ ስቃዬን ያመጣው የራሴ ድክመት ቢሆንም እኔ ያልከኝን ሁሉ ነኝ ፈረሰኛው መጣ። በትሕትናና በጨዋነት አናገረኝ፣ ሳመኝ። ምንም የማላውቅ ስለነበርኩ በንግግሩ ተማመንኩ። አርቆ ወሰደኝ። አስቀያሚ ምኞቶቹ በመልካም ቃላቱና በፈገግታው ተሸፍነው ነበር። ክብሬን ዝቅ ካደረግኩ በኋላ ተወኝ። ሕይወቴን ለሁለት ከፈላት። ተስፋ ቢሷ እኔና ልጄ ይኸው በውርጭ ተመትተናል። ስቃይ ተሸክመናል። ለልጄ ስል ገላይን ከሚፈልጉ ወንዶች ሳንቲም ተቀብያለሁ። ሕይወቴን ለማጥፋት ብዙ ጊዜ ሞክሬ ነበር። አሁን በመጨረሻ ግን ተወዳጁ ሞት በክንፎቹ ሊከልለኝ ቀርበዋል። አለች። በድንገት በጠንካራ ነገር ግን በተረጋጋ ድምፅ፣ ከእነዚህ አሰቃቂ ምስሎች ጀርባ የተደበቅከው ፍትሕ ሆይ የነፍሴን ጩኸትና የተሰበረ ልቤን ጩኸት አድምጥ። ልጄን በማዳንና እኔን በመውሰድ ምሕረትህን አሳየኝ፣ አለች። ትንፋሿ ደከመ። ሐዘንና ፍቅር በተሞላበት አስተያየት ልጇን እየተመለከተች አንሾካሾከች። በሰማያት የምትኖር አባታችን ሆይ ስሜ የተቀደሰ ይሁን መንግስት ትምጣ። ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። በደላችንን ይቅር በለን እኛም። ድምጿ ቢጠፋም ከናፍሮቿ እየተንቀሳቀሱ ነበር። ከዚያ የመጨረሻ ትንፋሿን አወጣች። ዓይኖቿ የማይታየውን የሚያዩ ይመስል እንደተከፈቱ ቀሩ። ንጋት ላይ የማርታ አስከሬን በመናኛ ሳጥን ተደርጎ በሁለት ድሆች ወደ መቃብር ስፍራው ተወሰደ። ከቤሩት ከተማ አረቀው ወሰዷት። ቀሳውስቱ ፍታት አናደርግላትም አሉ። በተቆፈረ ጉድጓድ ውስጥም እንዳትቀበር ከለከሉ። ከትንሽ ልጇ ፎዓድና ሕይወት ርኅራይና ደግነት ካስተማረችው ወጣት በቀር ማርታ ወደ ቀብሯ ስትሄድ ያጀባት ማንም አልነበረም።